የተወደዳችሁ የእግዚአብሔር ቤተሰቦች ቅዱሳን እንዴት ናችሁ? አብረን እንግዲህ እያየን ያለነው ትምህርት የሞገስ አብሮነትን አብረን እያየን ነው። ዛሬ ደግሞ እግዚአብሔር ቢረዳን ሌላውን ክፍል እናያለን። በማን ፊት ሞገስ ማግኘት እንዳለብን እናያለን። ከዛ በፊት ግን ለቃሉ ክብር አብረን እንድንጸልይ እንጸልይ። እግዚአብሔር ሆይ እናመሰግናለን። ክብር ለአንተ ይሁን። በጌታ በኢየሱስ ክርስቶስ ተባረክ። መንፈስ ቅዱስ አንተን እንጋብዛለን። ዛሬ ደግሞ በአዲስ ቅባት፣ በአዲስ ልዩ ነገር በመካከላችን እንድትመላለስ እንጸልያለን። በደል ኃጢአታችን ሁሉ ይቀርበል፣ በኢየሱስ ክርስቶስ ደም እጠበል። እግዚአብሔር ይህን መልዕክት የሚሰማ ሰው ጌታዊ ቃለ እውነት እንዲሆን አካል እንዲለብስ ጸልያለሁ። ሁሉ ለስሙ ክብር ይሁን፣ በኢየሱስ ስም አሜን። ክብር ለጌታ ይሁን። ባለፈው ጊዜ እንግዲህ ክፍል ሁለት ላይ በእግዚአብሔር ፊት ሞገስ ያገኙትን ሙሴን አይተናል። ሞገስ ያገኘ ሙሴን አይተናል። ዛሬ ደግሞ ዘፍጥረት 37 እና ዘፍጥረት 39 በእነሱ ምዕራፍ ውስጥ ያለውን እናያለን። ዮሴፍ እናያለን ዮሴፍ የያዕቆብ ልጅ ነው። የያዕቆብ የቢንያም የመጨረሻ ልጁ ነው። የቢንያም ታላቅ ነው ዮሴፍ። ራሔል ሁለት ልጆች ነው ያሏት፣ ቢንያም እና ዮሴፍ ማለት ነው። ዮሴፍ ያዕቆብ ዮሴፍን በስተርጅና ስለወለደው መጽሐፍ ቅዱስ ነው የሚናገረው፣ ስለወለደው ዮሴፍን በጣም የወደው ነበር ይላል። በፍጥረት ሠላሳ ሰባት ቁጥር ሦስት ላይ እስራኤልም ማለትም ዮሴፍ ማለት ነው እስራኤልም ዮሴፍን ከልጅ ከልጆቹ ይልቅ የወደው ነበረ። እርሱ በሽምግልና የወለደው ነበርእና በብዙ ህብር ያጌጠችን ቀሚስ አደረገለት ይላል። ወንድሞቹ አባታቸው ከልጆቹ ሁሉ ይልቅ እንደሚወደው ባዩ ጊዜ ጠሉት ይላል። በሰላምም ይናገሩት ዘንድ አልቻሉም። ቀጥልና፣ ዮሴፍ እልምን አለመ ለወንድሞቹ ነገራቸው። እነርሱ እንደገና በብዙ ጠሉት ይላል እሱም አላቸው፣ እኔ ያለምኩት እልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበረ። እነሆ የእኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶ በዙሪያ ከበው፣ እነሆ ለእኔ ነዶ ሰገዱ። ወንድሞቹም ይላል በእኛ ላይ ልትነግስብን የሆነ ወይስ ልትገዛን የሆነ አሉት። እንደገናም ስለ እልሙና ስለ ነገሩ ይልቅ ጠሉት ይላል። ከዛ ዮሴፍም ሌላ እልምን አለመ፣ ይላል ጨረቃና ፀሐይ አስራ አንድ ከዋክብት ሰግዱልኝ አየዋል። ለአባቱም ለወንድሞቹ ነገራቸው። አባቱ ገሠጸው እንዲህም አሉ፣ ይህ ያለምከው ሕልም ምንድን ነው? በሆኑ እኔና እናት ወንድሞቹ መተን በምድር ላይ እንሰግድል የሆነ ወንድሞቹም ቀኑበት ይላል። መጀመሪያ አባቱ ባለበሰው ልብስ ወንድሞቹ በቤት ውስጥ በሰላም ሊያናግሩት አልፈለጉም፣ ይላል እልምን አለምኩ ሲል እንደገና በብዙ ጠሉት ይላል እልሙን ከነገራቸው በኋላ በእልሙና ለነገሩ ደግሞ ይልቅ አብዝተው ጠሉት ይላል። ጨረቃና አስራ አንድ ኳክብት ሰገዱ ሊ ሲነግራቸው አባቱ ገሠጸው፣ ወንድሞቹ ደግሞ ቀኑበት ይላል። እንግዲህ የጠላቸው ደረጃ ከትንሽ የጀመረ ብዙ ከብዙ የጀመረ ይልቅ ጠሉትልና አኑበት ይላል። ወገኖች አደገኛው ነገር ቅናት ነው። የቅናት መጨረሻ መጽሐፍ ቅዱስ እንኳን ሲናገር ምን ይላል? ምሳሌ 14 30 ላይ የተረጋጋ ልብ የስጋ ህይወት ነው ይላል። ቅናት ግን አጥንትን ያነቅዛል ይላል። መኃልይ ስምንት ስድስት ላይ እንደ ማተብ በልብ እንደ ማተብ በክንድ አኑረኝ ፍቅር እንደ ሞት የበረታች ናት፣ ቅናት እንደ ሲኦል የጨከነች ናት። ፍንጣሪዋ እንደ እሳት ፍንጣሪ ነው፣ እንደ እግዚአብሔር ነበልባል ነው። እንደ እግዚአብሔር ነበልባል ነው። ኢየሱስ ክርስቶስን አይሁዶችና ፈሪሳውያን ሰዱቃውያን፣ ኢየሱስ ክርስቶስን ጲላጦስ ራሱ ሲናገር ማቴዎስ 27 18 ላይ እናንተ አንብቡት በቅናት አሳልፈው እንደሰጡት ያውቅ ነበር፣ ይላል ጲላጦስ። ማንን ኢየሱስን? ማርቆስ 15 10 ላይ እንደዚያ የካናት አለቆች በቅናት አሳልፈው እንደሰጡት ያውቅ ነበር ይላል። የዮሴፍ ወንድሞች የዮሴፍን ጥላቻ በቤቱ ውስጥ በሰላም ካለማነጋገር አድጎ በብዙ ጠሉት፣ እንደገና ጠሉት፣ ይልቅ ጠሉት ይልና የዮሴፍን ቀኑበት ይላል ከዛ በኋላ አንድ ያቆብ ለወንድሞች ምግብ አድርስ ከብት ይጠብቁ ነበር። ለወንድሞች ምግብ አድረስ ብሎ ዮሴፍን ላከው። ዮሴፍ ምግብ ይዞ ወደ ሴኬም ሄደ ይላል መጽሐፍ ቅዱስ፣ ሲናገር ሴኬም ሲደርስ ወንድሞቹን አላገኛቸውም። ከዛ በምድረ በዳ ተቀበዘበዘ፣ በዜና ከዛ አንድ ሰው አገኘና ምን ትፈልጋለህ ሲ ወንድሞቼ ይፈልግ ነበር አለ። ያ ሰው ምን አለው? ወንድሞች ወደ ዶታይን እንሄዳለን ሲሉ ሰምተናል፣ ወደ ዶታይን ሄዱ አሉት። ዮሴፍን ለወንድሞቹ ምግብን ተሸክሞ ምን ያህል ኪሎ ሜትር እንደሄደ ባይታወቅም፣ ነገር ግን በምድረ በዳ ላይ ከመሰበዘና ወለውን ለወንድሞቹ ምግብ ሊሰጣቸው ሊያደርስላቸው ሄደና፣ ከዛ ወደ ዶታይ ወረደና፣ ዮሴፍን ከሩቅ አዩት ወንድሞቹ። እሱ ወንድሞቹ ወደ ወንድሞቹ ወደ ወንድሞቹ ናፍቅ ወንድሞቹ ሊፈልግ በመድረበዳ ተቅበዝቶ ምግብ ይዞላቸው ለነሱ ሊሰጣቸው ሊያበላቸው ከቤት የመጣው ምግብ ሊሰጣቸው እየሄደ እነሱ ግን ዮሴፍን ከሩቅ ሲያዩት ያሉት እሱ፣ እነሱ በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀርብ ይገድሉ ዘንድ በእርሱ ላይ ተማከረ። የጥላቻ መጨረሻ የጥላቻ መጨረሻ፣ በብዙ መጥላት አልፎ ወደ ቅናት የገባ ሰው የመጨረሻው የመግደል ፕሮግራም ያወጣል። ዮሴፍ ላይ ወንድሞቹ ሊገድሉት ተማከሩ ይላል። ከዛ ከሩቅ ሲያዩት ወንድሞቹ ሊገድሉት ውስም ተማከሩ። አንዱም ለአንዱ እንደዚያ የ ያ ባለ ራእይ ይኸው መጣ፣ አሁንም ኑ እንግደለው፣ በአንድ ጉድጓድ እንጣለው አሉ። ማንም ዮሴፍን ይጣላለ ወደ መልኩ እንዲህ ሚል ቃል ስሙኝ፣ ወገኖቼ። ዮሴፍ ወደ ወንድሞቹ በቀረበ ጊዜ ላ የለበሰውን በብር ያጌጠውን ቀሚስ ገፈፉት ይላል። ወንድሞቼ ብሎ በምድረ በዳ ፈልጓቸው ሲያገኛቸው ልክ ሲያገኙት በብሬ የለበሰውን ያቺን ቀሚሱን አባቱ የሰጠውን ያዕቆብ ልብስ ገፈፉት ይላል። እሱ ብቻ ብር ቢገርማቸው ዮሴፍ ያመጣውን ምግብ ከእጁ ተቀብሎ ዮሴፍ እንግዲህ ጉርጓዴ ጨመሩት ይላል። ይችላል ቁጥር አምስት ላ እንደዚህ ይላል። እንጀራ ሊበሉ ተቀመጡ። ማን ያመጣው? የዮሴፍ ያመጣውን እንጀራ ዮሴፍን ጉድጓድ ውስጥ ከተው ዮሴፍን ያመጣውን እንጀራ ሊበሉ እነሱ ተቀመጡ። የሚገርም ነው። እናንተ በጌታ በኢየሱስ ክርስቶስ ከእንደዚህ አይነት ሰው እግዚአብሔር ያስመልጣችሁ፣ ከእንደዚህ አይነት ሰዎች እግዚአብሔር ያስመልጣችሁ። ከዛ በኋላ ይሁዳ አንድ ሀሳብ አቀረበ። የወንድማችን ነገር ምንም አንጠቀም፣ ስለዚህ የሚዲያም ነጋዴዎች ሲመጡ አዩና ለምን አንሸጥም አሉ። ከዛ በኋላ ተነስተው ይላል ስሙ፣ ተነስተው ይላል እነርሱም ዮሴፍን አንስተው ከጉድጓድ አወጡት ይላል ዮሴፍን ጉድጓድ ጥሎት ዮሴፍ ጉድጓድ ውስጥ ወድቋል። እነሱ ቁጭ ብለው ይመላሉ። ሊሸጡት ሲሉ ግን ዮሴፍን አንስተው የሚል አንስተው ከጉድጓድ አወጡት ይላል። እኔ ዛሬ ትንቢት ልናገር በናዝሬቱ በኢየሱስ የገፏችሁ እጅ ራሱ ያሳደዳችሁ እጅ ጉድጓድ ጨመራችሁ እሱ እጅ እራሱ እናንተ ያወጣችኋል፣ ያወጣችኋል። ስሙኝ አንስተው አወጡት ይላል። ከተሸጡት ይላል አትቀሩም እንደት አላችሁ፣ አትቀሩም። እዛ ጉድጓዱስ አትቀሩም፣ ወደ ክብራችሁ ትሄዳላችሁ። ዮሴፍን ሸጡት እነሱ፣ ዮሴፍ ግን ወደ ክብሩን የገሰገሰው ከዛ ከሸጡት በኋላ ምዕራፍ 39 ላይ የሚለውን ስሙት ስሙት። ምዕራፍ 39 ላይ ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጀንደርባ የዘበኞች አለቃ የሚሆን የግብፅ ሰው ጴጢፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔርም ከዮሴፍ ጋር ነበረ፣ ስራውን የተከናወነለት ሰው ሆነ በግብፃ በግብፃዊ ጌታው ቤት ነበረ። ጌታው እግዚአብሔር ከሱ ጋር እንዳለ እርሱ የሚሰራው ሁሉ እግዚአብሔር በእጁ እንዳከናወነለት አየ። ዮሴፍን በጌታው ፊት ይላል ሞገስን አገኘ ይላል እርሱም ያገለግለው ነበር ይላል በቤቱም ላይ ሾሞ ያለውን ሁሉ በእጁ ሰጠው ይላል። ወንድሞቹ ጠብተውታል። በአባቱ ቤት የዮሴፍ ወንድሞቹ በሰላም ሊያናግሩት አልወደዱም። እልም አለም አለም ክብሎ ሲነግራቸው አብዝተው ጠሉት ይላል ይልቅ ጠሉት ይላል። ዮሴፍን ሊገሉ ተማከሩ ጉድጓድ ወረወሩ ጣሉት በምድረ በዳ ተቀበዙ ያመጣላቸው ምግብ ከእጁ ተቀብለው በልተው ዮሴፍን ጉድጓድ ጨመሩት እሱ አልበቃ ብሏቸው በሀብር ሸጡት እግዚአብሔር ግን የዮሴፍን ታሪክ በምድረ በዳ ሊቀይርለት በስደት አገር ሊቀይርለት ሲል እግዚአብሔር ለዮሴፍ ሞገስን ሰጠው ይላል እናንተ እግዚአብሔር ታሪካችሁን ሊቀይር ሲል ንጉሱም ያገለግል ነበር ይላል አንድ ሾመው ለሁለት በቤቱ ያለውን ሀብት ሁሉ በእጁ ሰጠው ይላል። ዮሴፍ በተገፋ የተሰደበ የተሸጠ የተጠላ ሰው ነበረ። እግዚአብሔር ግን በሄደበት ቦታ ዮሴፍን አከበረው። ያከበረው በአንድ ሚስጥር ነው። እግዚአብሔር ግን ለዮሴፍ ሞገስን ሰጠው ይላል። እግዚአብሔር ግን ዛሬ ዮሴፍ የለም። ብዙዎቻችሁ የተጠላችሁ የተተዋችሁ የተሰደዳችሁ ያለ ስማችሁ ስም ተሰጥቷችሁ፣ በወንድሞች በመስሪያ ቤት በጓደኛ በቤተሰብ በሰፈር በስራ ቦታ የተሸጣችሁ ሰዎች የተገፋችሁ ሰዎች ዛሬ ለእናንተ መልዕክት አለ። በጌታ በኢየሱስ ክርስቶስ ስምና ሥልጣን እግዚአብሔር ዮሴፍን በግብፅ ንጉሥ ፊት ሞገስ ሰጥቶ እንዳከበረው እንደ ሾመው የንጉስ የንጉስን ሀብት ሊያስተዳድር ንጉሱ ለዮሴፍ ስልጣን እንደሰጠው፣ ዛሬ የምናገራል። በብዙ ተስፋ መቅረት ውስጥ ያላችሁ ሰዎች፣ በለቅሶ ውስጥ ያላችሁ ሰዎች፣ በሰው መገፋን ልባቸው የተሰበረ ዛሬ በኢየሱስ ይሄ የሞገስ ቅባት በእናንተ ላይ ይምጣ፣ ይሄ የሞገስ ቅባት በእናንተ ላይ ይምጣ። ስሙ እግዚአብሔር ነገራችሁን ተርናት ሊያደርገች ሊቀይረው ሲል እግዚአብሔር ለዮሴፍ ሞገስ እንደሰጠው፣ ሞገስ ሲሰጠው ንጉሱ እንደወደደው፣ ንጉሱ ባለው ነገር ላይ ሁሉ እንደሾመው፣ ሀብቱ ስልጣን ሁሉ ለዮሴፍ እንደሰጠው ስለዚህ እናገራል። በጌታ በኢየሱስ ክርስቶስ የሞገስ ቅባት ያገኛቸው። ስሙኝ ሁለተኛ ነገር ልንገራቸው። ዮሴፍ በዚህ አላበቀ። ዮሴፍ ታሪክ ነገር እንደ ተከናወነለት ባየች ጊዜ የንጉሱ ሚስት ዮሴፍን አብረኝ ካልተኛ ብላ ጨቀጨቀች ይላል፣ ጎተጎተች ይላል። ይህን ነገር ሁሌ ትለው ነበር ይላል። ዮሴፍ ግን ይህንን ክፉ ነገር በእግዚአብሔር ፊት አልሰራም፣ ማለት አላደርገውም፣ ማለት አላደርገውም ማለት። ከዛ አንድ ቀን ሰው በሌለበት ዮሴፍን ተጠማጠመች ይላል ዮሴፍ ግን ልብሱ እንድትወላት ሄደና ይላል። ከዛ ጮኸች። ይሄ እብራውያን ንጉሱ እኛ ቤት ያስገባው ሊያላግጥብን ነው ሊያስቀብን ነው ብላ በንጉስ ፊት ከሰሰችው። ንጉሱ ንጉስ የንጉስ ቤተሰብ የሚታሰርበት የንጉስ ግዞት ቤት ነበረ። ዮሴፍ ወደዛ አስገቡት። አምሩት ቃሉ ያለ ስራ ዳግመኛ ዮሴፍ ተከሰሰ። ለሞት የሚያበቃል ክስ ተከሰሰ። እግዚአብሔር ግን ከሱ ጋር ነበረ። እግዚአብሔር ግን ከሱ ጋር ነበረ። ስሙ መጽሐፍ እንደዚህ ይላል ቁጥር ሀያ አንድ ላይ እግዚአብሔር ከዮሴፍ ጋር ነበረ፣ ምሕረትም አበዛለት በግዞት ቤት አለቃ ፊት ሞገስን ሰጠው ይላል። በግዞት ቤት አለቃ ፊት ሞገስን ሰጠው። እናንተ ተገብታችሁ ስማችሁ ጠፍቶ ያለ ስራችሁ ስራ ሰጥቷችሁ ሰዎች ገብትሯችሁ ሰዎች እስር ቤት ከተዋችሁ ሰዎች ያለ ስማችሁ ስም ሰጥተዋችሁ የተቀመጣችሁ ሰዎች እግዚአብሔር እናንተን የሚያከብራችሁ እንደዚህ አይነት አገልጋዮች እንደዚህ አይነት ሰዎች ኢትዮጵያን ያልትነው ስሙ እንደዚህ አይነት ሰዎች ካላችሁ እግዚአብሔር እናንተ ሊያከብር ሲል የሚያመጣው አንድ መለኮታዊ እጅ አለ፣ አንድ መለኮታዊ ጠረን አለ፣ አንድ መለኮታዊ ግዥ የሚያደርጋችሁ ነገር አለ፣ ሞገስ ይባላል። እግዚአብሔር ግን ከዮሴፍ ጋር ነበረ፣ በግዞት አለቃው ፊት እግዚአብሔር ለዮሴፍ ሞገስን ሰጥቶ ይልና እንደዚያ የግዞት ቤቱም አለቃ በግዞት ያለውን ያሉት እስረኞች ሁሉ በዮሴፍ እጅ አሳልፈው ሰጠው ይላል። እግዚአብሔር ዳግመኛ ዮሴፍን በግዞት ቤት ውስጥ አከበረው። ዳግመኛ ዮሴፍን በግዞት ፊት አለቃ ፊት ያለ ሞገስ ሰጠው። የግዞት ቤቱ አለቃ ፊት ያለውን ነገር ሁሉ ተቅሎ ለዮሴፍ ሰጠው ይላል። ዛሬ የምናገራል ይህን ድምፅ የምሰሙ ሰዎች በብዙ ሐዘንና ስብራት ውስጥ ያላቸው ሰዎች ሲሙ ተጠልታችኋል፣ ተሰዳችኋል በመሰዎቻችሁ መልካም አድርጋችሁ ክፉ ተመልሶላችኋል በመስሪያ ቤታችሁ እናንተ እየሰራችሁ ሌሎች ተሹመዋል በመስሪያ ቤታችሁ እናንተ እናንተ እየሰራችሁ ሌሎች እድገት አግኝተዋል ሞገስ አጥታችሁ ተቀምጣችኋል አመታት አስቆጥራችኋል እኔ ግን ዛሬ እንደ እግዚአብሔር ሰው እናገራለሁ እግዚአብሔር ዮሴፍን በምድረ በዳ እንዳነገሰው ወንድሞቹ ሲሸጡት ወንድሞቹ ለመግደል ተማክረው ጉድጓድ ተጨምሩት ከጉድጓድ አውጥተው ሀብ ሸጠውት የዮሴፍን ነፍስ ከአንድ ፍየል ነፍስ እኩል አድርገው ልጅ ሞቷል ለያቆብ ነገሩት ያዕቆብ አዘነ፣ አለቀሰ። ወንድሞቹ አጥባሉት። ያለቀስ የሚያታው ያዕቆብ ነው። አለቀስ የሚነው እንዴ። በእንደዚህ አይነት ሰዎች ጭካኔ የሰርቶባቸዋል። እግዚአብሔር ግን ዛሬ እንድምፅ የምሰሙ ሰዎች ስዊ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ነገራችሁን በሞገስ ስብት ያደርግ። እግዚአብሔር በሞገስ በኢየሱስም ነገራችሁን ይቀይረው። በኢየሱስም ስም እናገራለሁ። አባቱ ይሄ ቃል እያውቃሉ የሚሰሩን ሰዎች ሁሉ በእናት ልጁ በኢየሱስ ክርስቶስ ስምና ስልጣን በዚህ የሞገስ ቅባት እንድታገኛቸው ሀይል እንዲሆንላቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ በዚህ የሞገስ ቅባት ጌታ ከፍታ እንድትሰጣቸው ኃይል እንድትሰጣቸው ክብር እንድትሰጣቸው የዘገየ በቤታችሁ ላይ እንዲፈጸም በኢየሱስ ስም ተናገርኩ። ይህ ትንቢት ቃል በኢየሱስ ስም ይፈጸምባችሁ፣ በኢየሱስ ስም አሜን። ወገኖቼ ይህን የሞገስ አብሮነት ትምህርት እንቀጥላለሁ። በጣም የሚገርም እግዚአብሔር ክብር አለ፣ አምናለሁ። ምክንያቱም ውስጤ እንዴት ይሄን እግዚአብሔር እያስተማረ እንደሆነ ነግራችሁ አልችል። ያለ ሞገስ አንዳች ነገር አትሞክሩ። ብቸኝነት አይሰማችሁ፣ እግዚአብሔር ከእናንተ ጋር ነው። አባቴ ሞገስ ከኔ ጋር ብላችሁ ሞገስ ከእናንተ ጋር ሲሆን እግዚአብሔር አምላክ ባላችሁበት ምድር ባላችሁ ቦታ ያለግሳቸዋል። ያላችሁን ነገር ከፍ ያደርገዋል። ስማችሁን ይቀይሯል። ጠረናችሁን ይቀይሯል። እግዚአብሔር እድገት ይሰጣቸዋል። በንጉሥ ፊት ሞገስ ይሰጣቸዋል። ባለቆቻችሁ ፊት ሞገስ ይሰጣቸዋል። በጌታ በኢየሱስ ክርስቶስ ይሄ ቃል ሆነባቸው። ተባረኩ። ይህ መልዕክት ለብዙዎች እንዲደርስ ሰብስክራይ እና ሼር ላይክ በማድረግ አብራችሁን ወንጌ የምሰሩ በጌታ ፍቅርን ጠይቃቸዋለን። ተባረኩ እግዚአብሔር